ቀብርን በተመለከተ ማለት ነው። ቀብርን በተመለከተ ልንገረህ፣ እንግዲህ አሁን ረሱል አለይሂ ሰላቱ ወሰላም የተቀበሩበት እንኳን ስንሄድ መዲና ማለት ነው ምንድን ነው የምናደርገው? ዱአ እኮ ነው የምናደርገው አይደለም? ዱአ ነው የምናደርገው። ሶላት እያወረድን አይደለም ማለት ዱአ ነው የምናደርገው አይደለም? ዱአ ስናደርግ ማለት ነው ምን የምንለምነው አላህን ሱብሃነሁ ወተዓላ። በእሳቸው ላይ ምንድን ነው የምናደርገው? ሶላት ነው የምናወርደው። አሁን ሌላ ሰው ቀብር ላይ ሄዶ መስገድ፣ ቀብር ላይ ሄዶ መለመን እኔ እንግዲህ ያ ዒልም የደረሰቸው ሰዎች ያ ትክክል ነው ካሉ አላውቅም፣ እንጂ እኔ በተማርኩት ዒልም ሮንግ ነው ለእኔ። የሞተ ሰው ጋር ከሄድክ ምንድን ነው የምታደረገው ቁርአን ነው የምትቀራለት ለዛ ሰው ዱዓ ነው የምታደረግለት እስትግፋር ነው የምታደረግለት እንጂ የሞተን ሰው ና ድረስልኝ ና ይሄና እንዲ የሰማይ የምድር ባለቤት ከኔ ውጭ ማንንም እንዳትጠሩ እያለ አሁን ትልቁ ችግር ምን እንደሆነ ልንገር። አሁን እኔ ብዙ ሰዎች ከኔ ጋር የሚጣረኑት በምን እንደሆነ ልንገር። ለምን ድርግም ድርግም ማርገሻት አትናገሪም? ነው እኔ እንደዚህ አልናገርም። አሁን በደንብ እንድትረዳ ነው። ኢብራሂም ኢብራሂም ወንድሜ አቡበከር ያስረዳው ማለት ነው። ለምን አማመላህ ሁላችንም እንቀርባለን። ገባ አንድ ሰው አይደለም

አንድ ሰው ቁጭ ብሎ ተሸፋፍኖ ስለተቀመጠ እኔ ወይን ልኝ ነኝ ስላለ አይደለም። ልብ ብለ ሰማኝ። እኔ በተማርኩት ነው የምናገረው። ኦኬ፣ እነዛ ሰዎች ደግሞ የፈለገ ወልዮች ቢሆኑ ዱዓ እንደራረጋለን፣ ማንም ሰው ዱዓ እንደሚደራረገው ለአላሁ ስብሐነሁ ወተዓላ የቀረቡ ከሆኑ። ምክንያቱም ወልይነትን ደረጃ የሰጣቸው ለሱ በመዋደቃቸው ነው። አላሁ ረቡል ኢዛ ወደሱ በመዋደቃቸው እከሌን ጠርተው እከሌን ጠርተው አይደለም። ስለዚህ ወልይ የሆነ ሰው ደግሞ መክሉቅንም የሚያስተምረው ምንድን ነው? ወደ ጌታው መዋደቅን ነው የሚያስተምረው እንጂ ናና፣ እኔ ላይ ሱጁድ ወርዳ፣ እኔን ለምነኝ የሚልን አያስተምርም። ይሄማ ብሽርኩ ውስጥ ከተተው ማለት ነው፣ በእስልምና አስተምሮ ተረብታኛላዚህይነሁ ለምሳሌ መቃብር ቦታ ለምሳሌ ሄደው ዱማረግ የተፈቀደ ነገር ነው፣ ስርዓትም አለው። ሄደን ሄደን ከቤተሰብ የሞተ ሰው ካለ አሰላሙ ዓለይኩም መአማዋትን ብለህ ከዛ ቁጭ ብለህ ቁርአን ቀርተህ አድርገህ ትሄዳለህ። አልተከለከልኝ። ትክክል። አንዳንዱ አሁን ለምሳሌ መቃብር ቦታ ሄዶ አርዶ ምናምን የተለያዩ ቢዳ ነገሮችን አፈር እየበሉ አፈር ላይ ተንከባለሉ እ ይሄንን አላውቅም እኔ እንደዚያ አሁን ወንድሜ አቡበከር እኔ እንደዚህ አይነት ነገር አይቼም አላቅም አላቅምም። እንደዚህ መኖሩን አሁን ከአንተ ነው ስላሉ እኮ ነው። አሁን ትላንት አላህ ይራማቸው ሙፍቲ የተቀበሩበት ቦታ ስጋት የሆነው ነው። ቢዳ ይሰራል ከዚህ አሁን እነ ቃጥባሬ ከተሰራ ደግሞ ከተሰራ፣ ማን ነው አሁን የሙፍቲ ቀብር ላይ ሄደው እዛ የሚሰግዱ ምን የሚሉ ሽርክን ተግባር የሚደረግ ከሆነ የመጀመሪያ ፊት ለፊት ቆሜ የምታገኘኝ እኔን ነው። ምክንያቱም የሙፍቲ ወዳጅ ነኝ በደብስማኝ አቡበከርዬ ምክንያቱም

የሞቱትን ሰዎች እዛ ጋር ለነሱ ቀብር ላይ እየሰገዱ ለነሱ አዑዙ ቢላሂ ምን ሸይጧን ረጂም ከየት የመጣ ነው? እኔ ይሄንን አልቀበልም እንደ አንድ ሙስሊም ኦኬ። ለነሱ ጋ ግን ቀብር ከሄድክ ምንድን ነው፣ አሊሞች አሉን ትልልቅ አሊሞች፣ በጣም አከብራቸዋለሁ፣ ወዳቸዋለሁ። ወደ አኺራ የሚሄዱትን ዱዓ አረግላቸዋለሁ። የሞቱበት ቀብር ጋር ከሄድኩኝ እኔ ዱዓ ነው ማረግላቸው። እነሱ ለኔ ሊሰጡም ሊከለክሉም ሊያድኑኝ አይችሉም። አበደን አበደን አበደን አበደን ተረዳኸኝ አይደል? አቡበከርዬ ሌላ ሌላ እንዳስረዳም ምፈልገው ነገር ካለ ጠይቀኝ። በቃ በቃ ይህን ይህን ነውና ያው የሞተ ሰውን መለመን ሄዶ በቃ እንደዚህ አይነት እስላም ያልፈቀዳቸው ተግባራትን ይህን ከተቃወምሽልኝ አመሰግናለሁ ላለው ለአንተ ብዬሽ እኮ አይደለም የምትቃወመው። ትክክል ገብቶኛል፣ ገብቶኛል አቋሚሽን። ስምንት መቶ ሰው ባለበት አቋሚሽን እንዲህ ማብራራት ትልቅ ነገር እንሆናለን። እኔ እኮ ሁሌ አቡበከርዬ አሁን ሰው ስለማያውቅ ነው እንጂ ሁሌ ቁርአን ስናገር እዚህ ጋር ማለት ነው ኦኬ፣ እናገራለሁ ግን እኔ ምንድን ነው የማላደርገው መሰለህ፣ አሁን የሆነ ነገር አየኋ እንደዚህ ለጥፌ፣ እናንተ እንዲህ የምታረጉ ሰዎች ምናምን እያልኩ አልናገርም፣ አላደርገው። ተረዳኸኝ አቡበከር። እንደዚህ አይነት ነገር ውስጥ አልገባም። ግን ምንድነው አሁን አንድ ሰው ስንት ዑለማዎች አሉ፣ ትልልቅ ዑለማዎች አላሁ ረቡ ሊዛ ተአምርን የሰጣቸው ኢትዮጵያ ላይ እስልምናን ስንት ግፍ እየተሰራባቸው በርትተው ይዘው እስልምናን ለኛ ያስተላለፉልን እንወዳቸዋለን አደል? ህይወታቸውን እኮ መስራት ያደረጉ እኮ ሙስሊሞች አሉ እኮ አደል? ታሪክማ ይረሳቸው። ኢትዮጵያ ላይ የትኛውም አማኝ ተገሎ አያውቅም ሙስሊም እንደተገደለው ኦኬ፣ አንድ ሜዳ ላይ ሰብስበው ማለት ነው። ሙስሊም በመሆናቸው ብቻ ብዙ ስቃየተው እስልምናን ጥርሳቸውን ነክሰው ለእኛ ያስተላለፉልን አሉ። ወልይም ይሁኑ መሻኢኮችም አሉ። ለአላሁ ረቡ ልዕዛ ራሳቸውን ጠቅልለው ያስገቧሉ። ተአምርን ሁላ ያደረገላቸው ማን ነው? ተአምሩን የሰጣቸው አላህ ሱብሓነሁ ወተዓላ ተአምር የሰጠው ጌታ ተትቶ ታዲያ ተአምር ለተሰጠው ነው እንደ የምትሰግደው ከየት የመጣ ነው ይህ? ይሄ ሮንግ ነው። ሽርክ ብቻ አይደለም ይሄ፣ ሽርክ ብቻ አይደለም ይሄ። እስቲ ለምሳሌ አሲዬ ይቅርታ እያስቸገርኩሽ ነው ያለሁት። እና አሁን እነ ሸይ ሰይድ ታውቂያቸዋለች፣ ትልቅ አሊም ናቸው። ከዚህ ቀደም ለብቻ መቀበር መቀበር በሚለው ላይ ፈትዋ ሰጥቶ ነበር። አንድ ሰው የሙስሊም መቃብር እያለ ለብቻ መቀበር በሸሪያ እንዴት ይታያል ተብሎ የተጠየቁ ጥያቄዎች ነበሩና ይህን በጣም ከልክለዋል። ሸይሰይድ ሰይድ አደም ከልክለዋል። የከለከሉትን ምንድነው? የሙስሊም መቃብር ለምሳሌ ዱዓ ላያገኙ ይችላሉ። ለምን አንድ ሰው ወደ መቃብር ቦታ ሲሄድ ዱዓ ያደርግላቸዋል። ያን ዱዓ ላያገኙ ይችላሉ፣ ለብቻ ስለተቀበሩ። ለዛ ደግሞ ያን ደሞ መቀበር ለብቻ መቀበርን የከለከሉት ለምንድን ነው? አጋጣሚ በቤቱ ቢቀበር አንድ አንድ ጦርነት ቢኖር ሌላ ያ ወደ መቃብር አካባቢ ላይ ጦርነት ያለበት አካባቢ ሆነ ርቆ ዘመድ ማይመች ከሆነ የተፈቀደው የሚፈቀደው እንጂ ለብቻ ቤት አካባቢ መቅበር የተከለከለ ነው የሚል ፈቷ ሸይ ሰይድ ትልቅ ወለማ ናቸው አለ። ጠብቃቸው እሳቸው የሰጡት ፈቷ አለ። ሌላ ትላልቅ ለሞችም የሰጡት ፈቷ እና ግን ለብቻ መቀበር ራሱ ተገቢ ነው ብዬ እኔ አላስብም። ምክንያቱም እነዚህ ለሞች በላይም አላቅም እንዳሉት ያንን ዱዓ እሳቸውም ያጣሉ የሚል ነገር ለምሳሌ አንድ ሰው ወደ ቀብር ቦታ ማንኛውም ሰው ሲሄድ የሚያደርግላቸው ዱዓ ያን ዱዓ ያጣሉ። ግን ለብቻ መቀመጣቸው ደግሞ የሆነ ሙሲባ እዛ ጋር ያን ለመቅበር ለቅሶ ወይም የቀብር ቦታው እዙ ሲኬድ የሆነ አደጋ ይደርሳል ተብሎ የተፈራ ከሆነ እንጂ ከሆነ እንጂ ለብቻ መቅበር ትክክል እንዳልሆነ ትልቅ ዑለማ ናቸው። አሁን አንድ አቡበከር፣ አንድ ሰው ሞተ፣ ለምሳሌ አንድ ሰው ሞተ፣ የሆነ ነገር ሊጠይቀ፣ እኔ ምጠይቅ አንድ ነገር እንደዚህ ነው። አንደኛው አሁን ሰው መቼም አውቆ ጀናዛውን ምንም አውቆ አያረግም ብለን ብንወስቶ ቢያቅ ነው። ግን እንደገና ደግሞ ሞት ላይ ሰዎች ምን አይነት ሮንግ ነው? አሁን ያኛው ጀናዛ ላይ ምንጣፍ ያዙ ተብሎ እንደዚህ ተነስተናል። ማለት ጀናዛ ላይ ደግሞ መሞቱን አልሐምዱሊላህ ብሎ የተናገሩትን አወቅን ያሉ ሰዎች ውስጥ ምን መልስ ነው ያዘጋጀው? ምንድን ለእሱም መልስ መስጠት ያን ብቻ ጥያቄ ያለ ይህ ጤጋ ማምጣት ጀናዛ ይሙቱ እንኳን ደስ አላችሁ ያሉትን ሰዎችስ ውስጥ ሙስሊም ነን ብሎ ፈቷ ሰጥቶ ያወሩትስ እንዴት ነው ያየው? ሁለተኛ ደግሞ ሰውዮ ኢልም አሊም በለጠ ሲባል እኮ አርባ ጊዜ ሀጅ አርጎ ስምንት መቶ ሰማና ደረሳ ሃፊዝ ያደርጉ ሰው ናቸው እና እሳቸው እዛ ጋር መቀበሩና ምኑን ራሳቸው ራሳቸው ሰጥቶት ሌሎቹ ፈታ የሚሰጡ ነበር ሰው ናቸው ብለው እንዴት ነው ያየቸው? ሸሙፍቲ በምን አንጻር አየ ነው አንቴ ከእሳቸው ጋር ሌላ ሰው ፈታ የሰጡትን እዚህ ስታመጣ እንዴት አየው ነው? ሶስተኛ በየገጠሩ አምሳ ሰላሳ ኪሎ ሜትር ላይ እኮ ለምሳሌ በሃዲያ ድንገሪ መቶ ሺህ ሙስሊም ነበረ። አሁን አንድ ሺህ ገባች ያንን እየወጠን ድረሳ 13 ወረዳ ላይ ሲን ድረሳ አስቀርተናል ወይ? ለምን ሰዎች ስላላወቁ ወደ ክፍር ላይ እየመጣ ነው ያለው። አቂዳ ይግባ ይግባ ተብሎ ከተማ መሃል ቁጭ ብለን እዛ ጋር እየከፈሩ ያሉ ሰዎች እስልምና ሳይቆም እንኳን ቀብር ላይ ተወና እንጨት ላይ እየሰገዱ አሉ ሰዎች አሉ። አሁን እህቴ አይት አሲያ ታዝባለች። እኔ ያገረዳለች እኛ ቁርአን አሊፍ ህንደር አላወቅንም ብሎ። እኛ ውሃ ሚቅርብን አታስቆፍሪ፣ ይሄ ታዘባለች የሄዱ ሰዎች አሉ። ውሃ ሚቅርብን ምንጠጣ ሚቅርብን፣ እኛ እልም ነው የምንፈልገው በልምድ ነው የምንኖረው ያሉ ሰዎች አሉ። መስቀል የሚያከብሩት አባቴ ሰማ። እነዚህ ሰዎች እልም ላይ ማስተማር ነው ያለብን። ይችን ነገር ብቻ ይከሰብ፣ አንድ ብር ማይሰጡ እኮ ነው የመቶ ሺህ ብር እያወራለው፣ እና እውቀት ነው የሚያወራው። ይሄ ነገሩ አንድ ላይ አያይዛችሁ ማውራት ነው። ለምን ለመጅሊስ ሁሉ የተቀመጡት ለህግ መቅረብ አለባቸው። በኢስላም ስም ልብስ ለብሶ ሞትን አልሐምዱሊላሂ። ምን ሰዎችስ? እንዴት ነው? ምን ይዘው እነዛማ? እሺ አላወቁም ብለንም መውሰድ አለብን። ሰላም አለይኩም ወራህመቱላሂ። እኔ ዘይኑ ይባላለው የሳሪስ ልጅ ነኝ እና ብዙ ኡስታዞች ጋር ብዙ አሊሞች ጋር ብዙ አመት ሄጃለው። እስከ ደቡብ አፍሪካ ፊሰብድላ ሄጃለው፣ ፓኪስታን ሄጃለው። በዳዋ ስራለ እና አሁን ምፈልግ እኔ በቪዲዮ ከፈለግክ እንደታወራ ፈልጋለሁ። አንዱን ብቻ ሳይሆን ሌሎችን ተቃራኒዎች አብራቸው እንዲታወሩና ወንድሞቻችን አዛራት ሆኑ የሚባለው በሱ ላይ ብናወራስ ሸሙፍቲን እንበልጣለ የምትሉ ከሆነ ሸሙፍቲ ስለ ራሳቸው ያስቀምጡት ነገሮች አሉ። ኑና እዩት። አስር ሺ ካሬ ሜትር አለ እኔ እጅ በአካል አሳያለ። ሰው እኮ ለመስጊድ ቤት ማይሰጥ አንድ ብር አስር ማይሰጥ እኮ ነው አገር እየመጠበጠ ያለው ወላሂ። ላዚም አንድ የቲም እኮ ደረሳ ማይከፍል እኮ ነው እንዴኔ እኮ ክልል ላይ ሰላም አምባሳደር በሮሚያ ላይ ተሸልሚ ያለው እሺ ጋር ኢንጂነር አልጨረስክም በቃ በሱ ላይ አርጋ አውራልኝ በአንዱ ብቻ እንዳታወራው ለዝብ ምን እንደማች ነው ደረጃ እኔ ጥያቄ ለጠይቀ ገቦት አስያን ነው አስያ በተናገረችው ጉዳይ ላይ አልহামዱሊላህ ብለዋል ለሚለው አልহামዱሊላህ ያሉትን መጠየቅ ይችላል ለላሎን በዚህ ላይ አልহামዱሊላህ ብለው ተናግረዋል ያሉትን አካላት እነዛም መጠየቅ ይችላል ትችላለህ ምክንያቱም እኔ ቀጥታ ሲያየ የጠየቅኳት ጥያቄ በቀጥታ ተመልሶልኛል የራ አቡበከር ለማንኛውም ኢንጂነር አላህ ይርሃማቸው እያለ ነው ሲያወራ የነበረው ወደ አኽራ ሄደዋል አላህ ስብሃነ ወተዓላ ይዘንላቸው ነው እሳቸውንም አይዶን ነው የሚያሳንስ ንግግር ከተናገረ አላውቅም እኔ ሀጂ ሙፍቲህን የምወዳቸው ማከብራቸው አባት ናቸው ወደ አኽራ ሄደዋል እኔ ዱዓ ነው ማረግላቸው ለሳቸው አዎ እና አንድ አንድ ሰው እኮ አሁን ይበልጥ እኛ እኔ አሁን እንደ ራሴ ትልቅ ፊትና ሊሆን ይችላል የሚል ስጋት ይባስ ከነበሩበት ይባስ ዛሬ ትልቅ ፊትና ይሆናል ብለን የሰገነው የቀብራቸው ቦታ ላይ ያ ኬዝ ነው። የቀብር ቦታ ትክክል ነው ብዬ አላምንም፣ ያ ቦታ ነው። ምክንያቱም ሰው ወደ ሽርክ ነገር ውስጥ ይገባል የሚል እንትን ስለነበረኝ ሲያይ እና ትላልቅ መሻይኮች ፈትዋ ሰጥተውበታል። ለብቻ መቀበር፣ በቤት ውስጥ መቀበር ተገቢ እንዳልሆነ ይህን ተናግረዋልና በዚህ ላይ መቀበራቸው። አቡበከር፣ የእኔ ወንድም፣ አሁን የመጨረሻ ነገር አንድ ብዬ ልውጣ። በቤት ውስጥ የመቀበራቸውን በተመለከተ እንግዲህ አላሁ ረቡል ዒዛ ቁርአን ላይ አንድ ሰው ወስያ ካስቀመጠ ወስያው እንዲተገበር ብሎ ያዘዘው አላህ ነው ሱብሃነሁ ወተዓላ የሚቀድመው ደግሞ መጀመሪያ ሁሌ ቆይ ልጨርስልህ፣ እና አቡበከር አዳም ነጥኩ አደ እኔንም አዳምት ሁሌ የሚቀድመው ደግሞ የአላህ ሱብሓነሁ ወተዓላ ትእዛዝ ነው። የአላህ ሱብሓነሁ ወተዓላ ትእዛዝ ግን እዛ ላይ ሽርክ ካለበት ኩፍር ካለበት አይፈጸምም። ኦኬ ሰውዬው ወስያ ያደረገው ማለት ነው ወደፊት ግን እንዲ ሊሆን ይችላል ደግሞ ተብሎ ወስያው አይፈጸምም ብሎ መናገር ደግሞ ይሄ ከባድ ነው። ለምን አላሁ ረቡል ዒዛ ያዘዘውን ነገር አይ፣ እንዲ ሊሆን ስለሚችል አይ ማድረግ የለብንም የሚለውን እኔ አልቀበለም። እኔ እንደ እኔ ነው ምለ። ኦኬ ተረድተኸኛል? አ አይ እዛ ቦታ ላይ ግን ይሄ ተደረገ ከተባለ ያ ሚስቴክ እንደሆነ ቪዲዮ የሚድረሰኝ ፎቶ የሚድረሰኝ እናገኝ ማለት ነው። ቆይ ልጨርስ፣ አንዴ ልጨርስ። ለምሳሌ አሁን አንድ ሰው ከቤት ውስጥ አባት ከሞተ ሁለት ልጆች አሉት አንዱ ልጁ በጣም ዱርዬ ነው አንዱ ልጁ ደግሞ መልካም ነው ኦኬ ዱርዬው ልጁ እና መልካም ልጁ እኩል ነው የሚካፈሉት አይደለም። ይሄኛው ዱርዬ ስለሆነ ወንጀል ላይ ስለሚያውለው መጠጥ ላይ ስለሚያውለው እንትን ላይ ስለሚያውለው አይሰጠውም አይባልም ለምን የአላ ስብሃነ ወተዓላ ትእዛዝ ስለሆነ እባህ ተረዳኸኛል ከእንደገና ደግሞ እሳቸው ብቻ የሚቀበሩበት አይደለም ተባለ። ቦታው የቀብር ቦታ እንዲሆን ተብሎ ነው ፍቃድ የወጣው። ስለዚህ ሌሎችም ሰዎች እዛ ሊቀበሩ ነው ማለት ነው። ተረድተኛል። የሰማሁት ሙሉ ቤተሰብ ያወሩት የሰማሁት ማለት ነው። አሁን ሌሎችም ሰዎች ከዚህ በኋላ እንዲቀበሩ የቀብር ቦታ እንዲሆን ነው። አንድ ሰው ብቻ ተቀብሮበት የሚቆም አይደለም ተባለ። ስለዚህ አሁን ገና ወደፊት ሊሆን ይችላል ብለን መናገርና የአላህን ስብሐነ ወተዓላ ያዘዘውን ነገር ይሄ ሊሆን ስለሚችል ብሎ አይሰራ ማለት ለእኔ ይከብደኛል። ያ ነው ምልህ። ዑለማዎቻችንም ሀቅ ናቸው፣ ሀቅ ነው የተናገሩት። አላህ ረቡል ዒዛ ይውደድላቸው፣ ሁላችንም አላህ ይምራ ስብሐነ ወተዓላ። ሽንቱንም በተመለከተ ቀብሩን በተመለከተ ቀብሩን በተመለከተ በደንብ ያስረዳውህ መሰለኝ። እኔም ጋ እንትን ሰዓት እየደረሰ ነውና